ሰላም ጤና ይስጥልን። ይህ የኮንስትራክሽን እውቀት በቤትዎ ቻናል ነው። ዛሬ እንግዲህ ለሪቴኒንግ ወል ወይም ለሺር ወል ቤዚክ የሚባሉ እውቀት የሚያገኙበት ቀን ነው ማለት ነው። ሶ እናንተ ይህንን እውቀት ለማግኘት የቪዲዮ እስኪያልቅ ድረስ ቻናሉን መከታተል ነው ማለት ነው። እንግዲህ አንድ መሐንዲስ ወይም ፎርማን ወይም አናጺ ቤዚክ የሚባሉ እውቀቶች ለሪቴኒንግ ወል ለሺር ወል የሚያስፈልጉት ምንድን ነው? ቨርቲካል አይቢሞች እንዴት ይደረደራሉ? ሆሪዞንታል ሴችሶች እንዴት ይደረደራሉ? ታይሮድ እንዴት ይደረደራል የሚለው ነው ማለት ነው። እንግዲህ አንዳንድ አናጺዎች በታይሮድ ፋንታ ሽቦ እየበሱ ያደርጋሉ ማለት ነው። ያም ሽቦ እንግዲህ ሲጦዝ ወይም በደንብ ሲያስሩት ምን ይሆናል? ኮንክሪት ሲወጥረው ይለቃል ማለት ነው። የዛን ጊዜ ኮንክሪታችን ምን ያጋጥመዋል? በልጂንግ ወይም መፍሰስ ወይም ኪሳራ ያመጣብናል ማለት ነው። ሶ አንድ መሐንዲስ ወይም ፎርማን የታይሮድን ጥቅም የአይቢም የምንጠቅም የሲችስን ጥቅም፣ የዩሄድ፣ የክላምፕ፣ የኤች ፍሬምን ጥቅም ጠንቅቆ ማወቅ አለበት ማለት ነው። እንግዲህ አንድ መሐንዲስ ወይም ፎርማን አይቢሙን በየስልሳ ሳንቲም ከተወረበ በኋላ ክራቸሪ ካደረገ በኋላ አይቢማችንን በየስልሳ ሳንቲብ ሳንቲም መደርደር ይኖርበታል ማለት ነው። ሌላው ታይሮድ በያንዳንዱ አይቢሞች መካከል ግዴታ ያስፈልጋል ማለት ነው። በሆሪዞንታል ሲችሳችን ደግሞ በየስልሳ ሳንቲብ ሳንቲም ካሰር ነው፣ ምንም አይነት ኢንድ በልጂንግ አናገኝም ማለት ነው። ስለዚህ በኮንክሪታችንን ከሞላን በኋላ የምናገኘው ኮንክሪት ቱምቢያችንን እና አላይመንታችንን ቼክ አድርገን ከጨረስን በኋላ ኢንድ ፕሮዳክቱ ኮንክሪታችንን ስንሞላ ከሞላን በኋላ በሚጠበቀው ቫይብሬሽን ኮምፓክት ካደረግነው ነው። ሶ የእኛ ኮንክሪት ምን ይሆናል ማለት ነው? የሚያምር በልጅ ፍሪ ኮንክሪት እናገኛለን ማለት ነው። ሶ አሁን ወደ ርክክብ እንሄዳለን ማለት ነው። አንድ መሐንዲስ ከፎርማን ኮንክሪቱን መረከብ አለበት። የኮንክሪታችን ፎርምወርክ ባይዘዌ ኮንክሪት የኢንድ ፕሮዳክቱ ምን ይሆናል? ፎርምወርኩን ነው የሚመስለው። እንግዲህ ኮንክሪት መጀመሪያ ላይ ለስላሳ ነው፣ ዊዝን ሚኒት ዊዝን ሀውር እየጠነከረ ነው የሚሄደው። ሶ ፎርምወርካችንን በደንብ ሞልዳችንን እንዲያዋጣለን፣ ፎርምወርካችንን በደንብ ኢንስፔክት ማድረግ አለብን። አሁን ቀጥታ ወደ ኢንስፔክሽን እንሄዳለን ማለት ነው። የለቀቁ ክላምፖች መታሰር ይኖርባቸዋል። በደንብ ብሬስ ያልተደረጉ በታይሮድ ሴችሶች መታሰር ይኖርባቸዋል። በዩሄድ በደንብ ወደ ቀኝ በኩል መወጠር ይኖርባቸዋል ማለት ሴችሶች፣ ምክንያቱም ኮንክሪት ሲወጥረው ወደዚህ በልጅ አድርጎ ኮንክሪታችን በስር እንዳይፈስና ክሊያንታችን እንዳይናደድ በደንብ መስራት ይኖርብናል ማለት ነው። እንግዲህ መሀንዲሶች የሚሰጣቸውን ኮመንት ቶሎ ኢሚዲየትሊ ሬክቲፋይ ማድረጉ ይኖርባቸዋል። ታይሮይዳችንን በደንብ ከወጠርን ሲቺሳችንን በደንብ ወደ ውጭ ወጥረን ከያዝን ምንም አነሰሰሪ በልጅን ጋር ኖርማት ነው። ስፔሻሊ በሲፋ ወይም በባጎኒ የሚሞላ ኮንክሪት ነው የሚያጋጥሙ፣ በባሬል የላም ብዙም ብዙ ይህ ቻሌንጅ አይኖረውም። ሴት ሲያደርግ ነው። ሌላው ኮንክሪታችንን ስንሞላ በደንብ ማየት የሚኖርብን የምንሞላው ሪቴይኒንግ ዎል ሞስቶ ዘ ታይም ሶስት ሜትር የሚሆን ከሆነ በእያንዳንድ ሜትር መከፋፈል፣ ምክንያቱም ሴቲንግ ታይም ኮንክሪት ዊዝን ሰርቲ ሚኒት ስታርት ስለሚያደርግ ያንን ከፋፍለን መሙላት እንችላለን እናለን ማለት ነው። ሶ ሁላችሁም ቤዚክ የሚባሉ የኮንስትራክሽን እውቀቶችን ለማግኘት ቻናሉን ሰብስክራይብ ያድርጉ። ቴንኪ ቬሪ ማች።